ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዛያርቁ። እንደተለመደው ተወዳጁን ድራማ መንታ መንገድ ይጅላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ በምሽት የነዛራ ቤት እንቋቋል ኢንሴም ዛራን በሩ እንድትከፍተው ትነግራታለች። ያንቋቋቸውም ስምሮ ከስራ እየተመለሰች ነበር። ሰላምታ ከተለዋወጡ በኋላ ስምሩም ትጠይቃለች። ምንድን ነው ንፋስ በዚህ በኩል እየገባ ያለው? መስኮቱ ተሰብሮ መሆን አለበት። ምን ሆናችሁ ነው? እንደዛ ነገር ነው ስምሮ። ምን ንፋስ ነው የሰበረው? ይሄ ሁሉ ነገር ግን ለምንድን ነው የገዛሹ? አንዳንድ ነገር ነው የገዛሁት። ምንም አይደለም። ይኸውልሽ ዛራ። ወደ ውስጥ እየገቡም ዛራ ትናገራለች። እህቴ ንሴ ተመልከቺ፣ ስምሮ የገዛችውን ነገር በፌስታል ሙሉ ያለውን ነገር በሙሉ ገዝታለች ቅጣትም ትመለከታታለች። ኢንሴም ትጨነቃለች። ስምሩ ለምንድነው ይህን ሁሉ ነገር የገዛሹ? በጣም ብዙ እኮ ነገር ነው። ምንም ችግር የለም እህት ውልሽ አንዳንድ ነገሮች ብቻ ነው የቅድሚያ ክፍያ ግንቼ ነው ለዛ ነው የገዛሁት። ኒሀትም ኮስተር ብላ ትጠይቃለች። የቅድሚያ ክፍያን ያልሽው እንደዛ ነው ልጅ? ስምሩ እያለች ኢንሴም ደስ ይላታል። ስራ አገኘሽ እንዴ? አዎ ዛሬ ስራ ጀምሬያለሁ። ገርማችኋል ደስ ብሎኛል። እንኳን ደስ ያለሽ ልጅ፣ እንኳን ደስ ያለሽ በጣም ደስ ይላል። እያለችም ደስታዋን ኢንሴ ትገልጻለች። በአንጻሩ ኒሀት ግራ ትጋባለች። አመሰግናለሁ ኢንሴ ዛራም እንኳን ደስ ያለች ትመርሽ ትላለች። አመሰግናለሁ፣ ነገር ግን ገና ከመቀጠርሽ ይህን ሁሉ ገንዘብ ለምንድን ነው እሱ ያባከንሽው? እኛ እኮ ሁሉ ነገር አለን። ምን አስጨንቆሽ ነው? ቆይ ሱምሩ፣ የምን ብክነት ነው የምታወሪው? ኢንሴ አላየሽው? አለን የገዛሁትን ነገር ተመልከች። ምንድነው? እሺ አሳየኝ። በእውነት ልሻለሁ፣ ሱምሩ፣ ደስ ብሎኛል። ፈጣሪ ገንዘብሽንም ይባርከልሽ እጥፍ እጥፍ እንድታገኝ ያደርግሽ። አመሰግናለሁ፣ በጣም አመሰግናለሁ። በፖስታ የታሸገ ነገር ብድግ ያደረገችም ገንዘብ ሱምሩ ሳረሳው፣ ቆይ ይሄን ነገር ልስጥሽ። ኢንሴ ምንድነው ደግሞ ይሄ? ካንቺ የተበደርኩት ነው፣ ስራ ማፈላለጊያ ብዬ። ለፈጣሪ ብለሽ ሱምሩ፣ ምን እንዴት የሚያሳፍር ነገር ነው እያደረግሻለሽ። እኔ እኮ ብድር ብዬ አይደለም የሰጠውሽ። ልጅ አውቃለሁ፣ አውቃለሁ ኢንዚ፣ ነገር ግን አሁን ስራ አገኘው አይደለም ክፍያም አገኙ። ይህንን ገንዘብ ደግሞ ለአንቺ በመመለሴ በጣም ደስ ብሎኛል። ስለዚህ እባክሽ ተቀበኝ። አይሆንም፣ አይሆንም በእውነት ሱምሩ። በፍጹም ይህን ገንዘብ አልቀበልሽም። እኔ እንደዛ ነው ኢንዚ። አትቀበኝም? በጣም ጥሩ በቃሽ እያለች ከዛራ ጋር ይጠቃቀሳሉ። በመጨረሻም ፖስታውን ኢንዚ የምታገኝበት ቦታ ላይ ደብቃት አስቀምጠዋለች። እናቷ ግን እስካሁን ትንፍሻ አላለችም። ዞር ብላ ሱምሩ፣ እማዬ ምን ሆነሻል? ምንም ድምጽሽን ልሰሙ አልቻልኩም። እኔ ምለው የት ነው ስራ የጀመርሽ ስጋጃና ስጋጃ ምንጣፍ መሸጫ ቦታ ነው የጀመርኩት። አቶ ጉርጃንህ ታውቂያለሽ፣ እንደዚ አይነት ሱቅ እንዳለው አይደለም። ከመስጊዱ ጀርባ እዛ ነው የምሰራው። ማየ ምን እያልሽ ነው ያለሽው? ስጋጃና ምንጣፍ ሻጭ ሆንኩ እያልሽ ነው? እንደዛ ነው ማየ። ይገርምሻል፣ ስራውን በጣም በቅልጥፍና ነው የሰራሁት። ወደዛው ነው የተላመድኩት። የአፍጋኒስታንና የኢራን ምንጣፎች አሉ፣ እነሱን ሁሉ አቃቸዋለሁ። በጣም ቀላል ነው የሆነልኝ። ይገርምሻል። ስለዚህ ሻጭ ሰራተኛ ነሽ ማለት ነው አይደለም? ልጄ፣ እንደዛ ነው ማየ። ይህን ነው ታዲያ ስራ ብለሽ የምጠሉ? አሁን ደስ ያለሽ? ለዛ ነው? እንደዛ ነው ማየ፣ አልኩሽ እኮ የኮሌጅ ወይም ደግሞ የዩኒቨርሲቲ ኃላፊ መሆን ነበር እኔ ፍላጎቴ፣ ነገር ግን አልተፈቀደልኝም፣ አልቻልኩም። ስለዚህ ያገኘሁትን እየሰራው ነው። ምን ማድረግ አለብኝ ማይ? ያለ ስራ ዝም ብዬ መቀመጥ ነበረብኝ? ኒሃትም ትበሽካለች። ወይ ፈጣሪ፣ ወይ ፈጣሪ እያለች እያጉረመረመች ጥላቸው ትሄዳለች። በእውነት ይህች ልጅማ ታሳብደኛለች። አሁን ልታሳብደኝ ነው። ወይ ፈጣሪ፣ ትዕግስቱን ብቻ ስጠኝ። ሱምሩም ተናዳ ተከትላ እሷ ጋር ትደርሳለች። ሩንም ቆልፋ፣ እማየ፣ ለፈጣሪ ብለሽ እንደው አንድ ጊዜ እንኳን ደስተኛ ወኝ፣ በህይወት አንድ ጊዜ እንኳን ደስተኛ ወኝ። ለምንድን ነው እሱ ደስተ ደስተኛ መሆነው? አንቺ ምን ተገኝቶ ነው ልጄ? የምንጣፍና የስጋ እጃሻጭ ስለሆነች ነው ደስተኛ መሆነው? ለዚህ ልጅሽ እኮ በእግሯ መቆም ትፈልጋለች። ገባሽ? የራሷ ገቢ እንዲኖራት ትፈልጋለች። በመጨረሻም ተሳካልኝ፣ ተቀጠርኩ፣ ስራ ያዝኩ። ወይ ፈጣሪ፣ ወይ ፈጣሪ! በእውነት አንቺ ልጅ በሽታዬን እየቀሰቀስሽው ነው። በዚህ እንድኮራ ነው ወይ የምፈልጊው የምንጣፍ ሻጭ በመሆንሽ? ውልሽ እኔ እንድትኮሪ አይደለም የማየው እኔ የአንቺ እርዳታ እኔን እንድታሞካሺኝ ምናምን ነዝ አይደለም። እሱን አልፈልግም። ማንም ሰው እንዲያሞካሸኝም አልፈልግም። በቃ ደስ የሚለኝን ነገር እሰራለሁ። ምክንያቱም እኔ በራሴ የምኮራ ልጅ ነኝ። ራሴው ራሴን አመሰግናለሁ። ለራሴ ጥንካሬ ይሆናለሁ። ይሄ ብቻ ይበቃኛል። ስለዚህ እያልሻለሽው የኔ ማረጋገጫ አያስፈልግሽም ማለት ነው፣ አይደለም ዝምሩ? የኔ ፍቅርም አያስፈልግሽም። በመጨረሻም ተስፋ ቆርጣ ዝምሩ ጥላት ትሄዳለች። በሌላ በኩል ግራ የገባት ሚስጥሯም የታወቀው ሂክመት ሲቪላይ ወዳለችበት ክፍል ጆሮዋ ለጥፋ አድርጋ ታዳምጣለች። በመጨረሻም በሩን እያንኳኳች፣ ሲቪላይ ሲቪላይ፣ ወደ ውስጥ መግባት እችላለሁ? አሁን ተረጋግታሻል ሲቪላይ? ይሁንና ግን ሲቪላይ ፊቷ በንቧ እየታጠበ ነበረ። እባክሽ ሲቪላይ፣ እናውራ። እናውራ ነው እያልሻለሽው፣ ንገሪኝ የኔ ቤተሰቦች አባቴና እናቴ የት እንደሚኖሩ እነማን እንደሆኑ ትነግረኛለሽ? የኔ ውድ እነሱ እኮ አልፈዋል፣ ሞተዋል፣ በህይወት የሉም። እናትሽ ልክ አንቺ እንደተወለድሽ ነው የሞተችው፣ እና ደግሞ አባትሽ ብላ ሳትጨርስ ብርጭቆን አንስታ ለዋ ላይ ተወረውርባታለች። እቃውን በሙሉ እግሯ ላይ ተወረውረዋለች። ዝም በይ ብዬሻለሁ! እንዴት አሳፋሪ፣ አሳፋሪ ልጅ ነች እያለች በሩን ትዘጋለች። አዊች ልጅ በቃ አብዳለች፣ ለየላት። እየተናደደች ስብርባሪ በእጇ ጭምድድ አድርጋ ትይዘዋለች። የሲቪላ እጅ ይደማል። ሰራተኛዋም በድንገት ቦታው ላይ ትደርሳለች። ወይዘሪት ህክመት ደህና ነሽ ወይ? ደህን አደለሁም ደህና አደለሁም እኔ በፍጹም አልገባኝም። ቆይ የግድ እኔ አምጬ መውለን ነበረብኝ እንዴ እሷን? እኔ እኮ ሁሉን ነገር ነው ያደረግኩላለ። እሷ ሁሉን ነገር እኮ ሰጥቻታለሁ። ይገርምሻል፣ እኔና እሷ እንደዚህ ቅንጦ ህይወት የኖርነው እኮ በእኔ ጥረት ነው። እኔ ሳልበላ ራሱ እኮ እሷን አብልቻታለሁ። ይገርምሻል፣ የምችለውን ሁሉ አድርጌያታለሁ። አብልቻታለሁ፣ አልብሻታለሁ አጠጥቼ አታለሁ ከዚህ ውጭ ምን ማድረግ ነበረብኝ እናት ከዚህ ውጭ ምን ታደርጋለች ንገሪኝ እስኪ ከብዙ አደጋዎችም ጠብቂያታለሁ ሁሉን ነገር በእውነት እንደዚህ አይነት ክህደት ከዚህ ቀደም አይቼ አላውቅም ወይዘሪት ህክመት አሁን እኮ ለጊዜው ደንገጣ ነው ተረብሻ ነው በእውነት እልሻለሁ አዎ ለዛ እኮ ነው ትረጋጋለች እች ልጅ በደንብ አድርገሽ ካሰብሽው እጅግ አስከፊ የሆነ ጊዜ ነው አሁን ለሷ ትደነግጣለች ከዚህ ሁሉ ዓመት በኋላ ነው ይህን ነገር ያወቀችው ለዛ ነው አንቺ አትናደጅባት ህክመት በእውነት እልሻለሁ በመጨረሻም ያንችን ልፋት ትረዳሻለች እች ልጅ አዎ እንደውም ታቅፍሻለች እማዬ ትልሻለች ትመለከቻለች የጊዜ ጉዳይ ነው። እኔ አላውቅም ብቻ ይሁልሽ። ለማንኛውም ይህን ስብርባሪ የብርጭቆ ስብርባሪ አጽጁ። ምንም ችግር የለም አጸደዋለሁ፣ አጸደዋለሁ በሌላ በኩል ሱምሩ በመጨረሻ ዛራና ኢንሴ ሲያንሹኳሹኩ ትደርስባቸዋለች። ምንድነው እያለች ሚስጥሩንም ትጠይቃለች። ግራ ሲገባቸው በመጨረሻ ኢንሴ ሂክመት እዚህ ቤት መምጣቷን ትነግራታለች። አሁ መጣ ነበር ሂክመት። ብዙ ለፈለፈች አበደችብን። ብንልሻለሁ በእውነት ልሻለሁ። ኢንሴ ይህንን የበር መስኮት የሰበረችው እሷነች። ብቻ እንዳትይኝ ዛራም ትናገራለች። አዎ እራሷነች የሰበረችው በድንጋይ ውርውራ ነው ቤቱን። የሰበረችብን በእውነት አላምንም። ይህን ነገር እንዴት ይሆናል? ቆይ እንዴት እንደዚህ ታረጋለች? በቃ ብዙ ነገር ለፈለፈች እዛ ቤቷ ልክ አንላት ሄደናል። ምንድን ነው የምትፈልገው እቺ ሴት? ቆይ ከኔ አተረጋጋም ሁሉን ነገር ተቆጣጥራለች፣ አይደለም እንዴ እኛ የራሳችን ኑሮ እንድንኖር ለምን አተረጋጋም። ምን አጥፍተን ነው ንገሪኝ። ቆይ ለምንድን ነው እሷ እዚህ የመጣችው ንገሪኝ። እንዜ ዝም ብላ አትመጣም መችም። አይደለም ዛራም እየፈራ ይተናገራለች። ወይዘር ኒያት ሄዳ ነበር የኔ ሄደችው ደግሞ ማየ ወደ ህቅመት ጋር ሄዳ ነበረ ቀን ላይ ምን ልትሰራ ሄደች ማየ እሷ ጋር? ይኸውልሽ ምን መሰለሽ ስምሩ ሲቪላ ላይ እኮ የማደጎ ልጅ ነች። ይሄ ነገር ግልጽ ሆነ ታወቀ እያልሽ ባልሆነ ኢንዜ። አዎ ታወቀ ማየነች ማለት ነው እንደዚህ ያደረገችው ነገረቻት ማለት ነው። ወይ ፈጣሪ ወይ እማዬ፣ እማዬ፣ ይውልሽ እናትሽ ይሄን ብቻ አይደለም ያደረገችው ልጅ ለሲቪ ላይ ለራሷ ነግራታለች ማደጎ መሆኗን ነው የምልሽ። ምን አልሽ እንዚ ልጅቷ አወቀች። በሌላ በኩል ሳሚ ቤት ውስጥ ደርሷል። ናገራለች። አባዬ፣ ልጆቼ ነይ እስኪ የኔ ተወዳጅ ትንሽዋል፣ ነይ ቀፊ። እንኳን ደህና መጣ አባዬ። አመሰግናለሁ። እኔ ልጅ ጎረምሳው ወንድሜ ቻን፣ እንኳን ደህና መጣ። አመሰግናለሁ። ትናገራለች። አባዬ፣ ዛሬ የተፈጠረውን ነገር ሰምቻለሁ። በጣም አዝኛለሁ፣ ተናድጃለሁ። ነገር ግን እንኳን ፈጣሪ ያተረፈህ። ምንም ችግር የለም ችግር የለም ልጅ ይውልሽ የሆነ ትንሽ ነገር ነው የተፈጠረው። በእህትሽ ሲቪ ላይ ትንሽ ተበሳጭታ ተናዳ ነበረ። ቀላል ነገር ነው። ምንድን ነው ቆይችል፣ ይችግሯ ግን እያለ ይህ ሰዓት ይለፈልፋል። ምንድን ነው በቃ፣ ለምንድነው ሲጀመር ይችል ልጅ ያሳደገቻት ማደጎ፣ ይህ ሰዓት የምትናገረውን ነገር ጠብቅ እያለቻን ይናገራል። ለመጨረሻ ጊዜ ነው ማስጠነቅቅ ስርዓት ቢኖር መልካም ነው አሁን የምትናገረው ነገር ደስ አይልም ሳሚትም ነገሩን ለማብረድ ይናገራል ልጆች የባካችሁ አዳም እኔ ጥሩ ዜና ይዤላችሁ ነው የመጣሁት ጥሩ ስሜት ላይ ሆኜ ነው የመጣሁት ነገር ግን እናንተ ነገሩን እያበላሻችሁብኝ ነው ባካችሁ እንደዚህ ከሆነ ይሄንን ዜና አልነግራችሁም አባዬ ምን እያልክ ነው ያለው ነገራለች እዚህ ቤት ውስጥ ጥሩ ዜና ተነግሮ ያውቃል እንዴ አንዳንድ ጊዜ ይነገራል ልጄ ይኸው ልጅ አይ ከፈለክ አንተ መናገር ትችላለህ ዜናውን አይ ችግር የለውም አባዬ አንተ ራስህ ብትናገር የተሻለ ነው በጣም ጥሩ ይኸው መጣች እህት መታለች እሷን መስማት አለባት ቁጭ በይ ቁጭ በይ ጥሩ ዜና ለ ዛሬ ሰዎች ይግመት ይገርማቸዋል። ከኩባው ዶክተር ጋር ዛሬ አውርቼ ነበረ። ምን እንዳለኝ ታውቃላችሁ? ዶክተሪ፣ ድንሃል ከካንሰር ነጻ ነ ብሎኛል። እንኳን ደስ አላችሁ። በእውነት ምን እያልክን ያለው በእውነት እያሉ ልጆቹ ይዛትና እንዱም አርካ ሁለቱም ደስ ይላቸዋል። አዎ እንደዛ ነው። በቃ ነጻ ተብያለሁ። ሁሉም ነገር ተስተካክሏል። ልጆች፣ ካንሰር የሚባል ነገር ከኒ ጋር የለም ከዚህ በኋላ ቻን ብቻ በትዝብት ይመለከታል። አባይ በእውነት እንኳን ደስ አለ፣ ይህ ልዩ ዜና ነው በእውነት እያሉ እየተነሱ ያቅፉታል። በሌላ በኩል ስምሮ ተናዳ እናቷ ክፍል ደርሳለች። እማዬ ምንድነው? ቆይ ያደረግሻለሽ ወይስ ደሞ ጤናሽ ተብላሽቷል? ምንድነው ማድረግ ያለብኝ አንቺን? ቆይ እማዬ ምን ማለት ነው ደሞ እሱ በእውነት አላምንም የማየ ለሲቪላ ያንን ነገር ነገርሻል እንዴት እንደዚህ ታደርጊያለሽ ወይ ምን ሆነሻል ማይ ምን ጥቅምስ ታገኛለሽ ከዚህ ይገርምሻል ልጄ ከዚህማ በጣም ብዙ ጥቅም አገኛለሁ ያቺ የተረገመች ሄክመት ስለ ልጄ የሆነውንም ያልሆነውን ነገር እየጨማመረች ለየአገሩ በሙሉ ስታዳርስ ነበረ ስማችንን ስታጠፋ ነበር አይደለም እንዴ እሷ እንደዛ ስትናገር ትክክል ነች አይደለም ልጄ እኔ ግን ትንሽ ነገር ስናገር ትክክል አይደለም። እንደዛ ነው አይደለም? ምታስቢው አንቺ ልጅ፣ ይገርማል በእውነት እማዬ። እኛ እኮ ህክመት አይደለንም። አይደለም እንዴ እኛ እንደሷ እኮ አይደለንም። የሌሎች ሰዎች ስቃይና ህመም ለኛ ደስታ የሚሰጠን ሰዎች አይደለንም እማዬ። እሷ ግን ይህንን ነው ህይወት ብላ ምትኖረው፣ እኛ ግን እንደዛ አይደለንም። ልክ ነሽ፣ ልክ ነሽ። እኛ እንደሷ አይደለንም። ነገር ግን ልጄ፣ የኔ ተወዳጅ ልጅ፣ አንዳንድ ነገር መማር ያለብሽ ነገር አለ። እሾህን በሾህ ነው መሆን ያለበት። እማዬ፣ ለፈጣሪ ብለሽ እየለመንኩሽ ነው ያለሁት። በቃ እኔ ከነሱ ጋር ምንም አይነት ነገር እንዲኖረኝ አልፈልግም ጸብ አልፈልግም በቃ ከነሱ ህይወት መውጣት አለብን እኛ አልቋል በቃ የእኛ ህይወት ከነሱ ጋር ያለን ነገር አልቋል አብቅቶለታል እማዬ ሰሜት ህክመት ሁሉም በቃ ከማንም ጋር ግንኙነት እንዲኖረን አልፈልግም እማዬ አብቅቷል ኛ ነገር ምን እያልሽ ነው ልጄ አብቅቷል ያልሹ እንዴት ነው ቆይ እስኪ ንገረኝ ስምሩ እንዴት ሁሉ ነገርሽን አሳልፈሽ ትሰጫለሽ እንደዚህ በቀላሉ ውልሽ ልጄ እዛ ቤተሰብ ውስጥ አንቺ ሁለት ልጅ አለሽ ሁለት ልጆች አሪካ እንዲሁም ደግሞ ይዛት አንቺ ግን እዚህ አሮጌ ቤት ውስጥ ተቀምጠሻል ደግሞ ድንቡሉ ሳንቲም ለማግኘት እየተንደፋደፍሽ ነው ያለሽው፣ ምንጣፍ እየሸጥሽ ነገር ግን ያቺ ህክመት እዛ ተንጣለለ ቤት ውስጥ እየኖረች ነው ያለችው ያንቺ ቤት ውስጥ። አይውልሽ ልጅ፣ እንደዛ የሚባል ነገር ከዚህ በኋላ መሆን የለበትም። እኔ አያገባኝም እያልኩሽ ነው እማዬ። አልጨነቅም። ትኑርበት የፈለገችውን ነገር ታድርግ። አንቺም ብትሆኚ በዚህ ጉዳይ ላይ ጣልቃ መግባት የለብሽም። እማዬ፣ ልትጨነቂ አይገባም በእነሱ ኑሮ እማዬ። በእውነት ቆይ፣ እንዴት አድርገሽ ነው አንቺ ሲቪላይን የምታገኛት? እንዴትስ ደግሞ ያንን ነገር ያንን ሚስጥር እንዴት ትነግሪያታለሽ? ለምንድን ነው እሱም አልነግራት ልጅ? ወይስ ደግሞ እንደዚህ አይነት ነገር ቀስ በቀስ ስለሚያስ ነበር መነገር የነበረበት። እንደውም በፍጥነት ነበር ልጅቷ ማወቅ የነበረባት። እንደውም አንድ ነገር ልጨምርልሽ፣ አባቷ የናጠጠ ሀብታም እንደሆነም ራሱ ነግሬያታለሁ። በጣም ጥሩ ነው ያደረግ ሹማ ባክሽ ምንድነው ቆይ ያደረግሻለሽ? እሺ ይሄን ነገር በማድረግሽ ህክመትን ለመጉዳ ነው የጎዳሻ መሰለሽ ወይ? የጎዳሹ ማን እንደሆን ልንገርሽ፣ ሲቪላይን ብቻ ነው። ያችን ምስኪን ልጅ ጎድተሻታል ስሜቷን። ለምንድነው ደግሞ እሷ የምትጎዳው? ሲቪላይ ለምን ትጎዳለች? እውነቱን ስላወቀች ነው። እንደውም ምኔ አገዝኳ ታየሽ። እውነታውን አወቀች። ይችልች ህክመት የእሷ እናት እንዳልሆነች አረጋገጠች። ይገርምሻል ቻን ራሱ ለምን ያገባት እየተብሰለሰለች ነው። ይህን እየጠየቀች ነበረ። ለዛ ደግሞ ምላሽ አይታጣም። እንደውም ይኸውልሽ ልጅ እሱም የሆነ ነገር ልንገርሽ ማስበው ሲቪ ላይ እጆቿን ዘርግታ ፈጣሪን የምትለምን እንድን ራሱ ይመስለኛል። የሆነነት ስለነገርኳት እያመሰገነች አየን የልጅ። በሌላ በኩል ይስማ ለሲቪ ላይ ተጨንቃ ምግብ አዘጋጅታም እሷ ክፍል ይዛላት ትመጣለች። ሲቪ ላይ በጣም ቆንጆ የሆነ ምግብ አዘጋጅቼልሻለሁ፣ መብላት ይኖርብሻል። ዝም ብለሽ ነው የደከምሽው። ይስማ እኔ በፍጹም አልበላም፣ ምንም ነገር አልበላም። አሁን እንደዚህ የማትሆኝ ሲቪ ላይ ኢንሴ ብትኖር ኖሮ ዝም ብለሽ ቀኑ ሙሉ ብቻ አንድ ቤት ውስጥ ሆነሽ እንድትተኛ አታደርግሽም ነበረ ስለዚህ እባክሽ እሺ በይኝ እባክሽ ከተቀመጠችበት ሲቪ ላይ ተነስታ ኢስማን ትመለከታታለች ጉንጯ ላይ ሂክመት ከዚህ ቀደም በጥፊ የምታቻትን አሻራውን ትመለከታለች ምን ሆነሽ ነው አንቺ ፊትሽ ምን ሆኖ ነው ምንም አልሆንኩም ምን መሰለሽ ሲቪ ላይ ምንም አልሆንኩ ከዚህ በተጨማሪ ደግሞ አያመኝም በሆነ ቀን በሶስት ቀን ውስጥ ደግሞ ይሻለኛል ኢስማ ሂክመት ነች እንደዚህ ያደረግች እሷ ነች አይደለ አንገቷን እየነቀነቀች እሷ እንደሆነች በምልክት ነገራታለች በእውነት እልሻለሁ በእሷ ስም ይቅርታ ጠይቅሻለሁ እኔ የምን ይቅርታ ታ ነው የምታወሪው። አንቺ እኮ አይደለሽ ምን ያደረግሽው ይሄንን ነገር። ከዚህ በተጨማሪ እኔ እያመመኝ አይደለም፣ ደህና ነኝ። አሁን በሁለት ቀን በሶስት ቀን ውስጥ ደግሞ ይሄ ነገር ይጠፋል። እኔ የምልሽ ግን ይስማ እማዬ ብዬ መጥራቱ ከዚህ በኋላ መቅረት አለበት አይደለም? ይሻላል አይደለም? ግራ እየተጋባች ልትሄድ ስትል እጇን ያዛርጋት አቆማታለች። ተቀመጭ ተቀመጪ። ይኸውልሽ ለዚህ ለቁስልሽ የሚሆን ነገር አለኝ። እኔ ክሬም አለ፣ ነገር ግን ይሄም ስጥሽ። ክሬም ጧትና ማታ መደረግ አለበት፣ አለበለዚያ ጥሩ ውጤታ ያመጣል። እኔ ምልሽ እመቤት፣ ሲቪ ላይ እመቤት ማለት አይጠበቅብሽም። እሺ በቃ ታውቂያለሽ። ከዚህ በኋላ ከሄክመት ምን እንደሚጠበቅ ራሱ ለማወቅ እኮ ከባድ ነው። ሲቪ ላይ አሁን በፍጹም ማናደድ የለብኝም። እሷን በድጋሚ ካናደድኳት ጥሩ አይሆንም። ከዚህ በኋላ ትጎዳሽም፣ አትጨነቂ። እኔ ምልሽ ግን ሲቪ ላይ አሁን ለገቅ አድርጎሻል። እየተረጋጋሽ ነው አደለ? ምንም አልልም ደህና ነኝ እታወቂያለሽ አይደለ ያንን ነገር ካወቅኩ በኋላ ትንሽ አብጅ ነበረ አዎ አሳብደው ግን ወድጅ አይደለም ይስማ እና የዛን ጊዜ ካስፈራረኋችሁ ካስደነገጥኳችሁ ይቅርታ ረ በፍጹም በፍጹም እኔ ውልሽ የሆነ ነገር ልነግርሽ ነበረ ነገር ግን አትናደጅብኝም አይደለም ሲቪ ላይ ረ በፍጹም ምን ያልናደድብሽም አንቺ በፍጹም የህክመት ልጅ ጭራሹን አትመስይም ነበር ከመጀመሪያው ምንም የሚያመሳስላችሁ ነገር አልነበረም በእውነት ከዚህ ቤተሰብ አንቺ ለየት ያልሽ ነሽ። ከሳሚትም፣ ከሃርካ፣ ከሁሉም ለየት ያልሽ ልጅ ነሽ። አንቺ የዚህ ቤተሰብ አባላት መሲም ነበር ከመጀመሪያው። በተለይ ደግሞ ከህክመት ጋር ጭራሽ የሚያገናኝሽ ነገር ያለ ራሷ መሴም ነበር። የእሷ ልጅ በፍጹም አመሲም ከእነሱ ትለያለሽ። ታውቂያለሽ ይመስለኛል እነሱ ቤተሰቦች ስላልሆኑ በጣም ደስ ይለኝ። ይገባል አይደለ? ይስማ መተሽ ስለጠየቅሽኝ ደስ ብሎኛል። አሁን ደህና ነኝ። ምን አደረኩልሽና ነው አረጋጋሽኝ። በቃ ደስ አለኝ። እኔ ምልሽ ግን አቶ ሳሚት መጥተዋል? እን አዎ፣ መጥተዋል። ሁሉም መጥተዋል። ቻንም መጥተዋል። እታችኛው ክፍል እራታቸውን እየበሉ ነው። በጣም ጥሩ ወርጄ ማናገር ይኖርብኛል። መልካም ራት ልበላቸው እስኪ ልውረድና፣ ነገር ግን ሲቪ ላይ ይስማኤል። ምንም ነገር አትጨነቂ አንቺ ምንም አልፈጥርም፣ ቃል ገባልሻለሁ። የሰጠውሽን ነገር ጠዋትና ማታ መጠቀምሽን ደግሞ እንዳርሽ። በታችኛው ክፍል ቤተሰቡ በሙሉ ተሰብስቦ እራቱን እየበላ ነው። የአባቷን ሁኔታ ምግብ ሳይመርጥ ከወትሮ በተለየ መልኩ እየበላ ስትመለከት፣ ሀርካም እየተገረመች አባዬ በልተም ማታቀሙ ሁሉ እየበላ ነው ያለው። ደህና እንደሆንክ የተነገረ አሁን ነው። የተለያዩ ምግቦች እንደዚህ ማድረግ የለብህ፣ ጥንቃቄ ኮ ማድረግ ይኖርባል። ልባክ አባዬ ዝም ብለሽ ግራ አታጋቢው አባቴን እያለ ኢዛት ይናገራል። ደስ ያለውን ነገር ይብላ፣ እስከዛሬ ሳይበላ ተቀምጧል። ምንድን ነው እምትይው? ወንድሜ ቻን አትነግረውም እንዴ? ዝም ብልሃል። ደግሞ ዛሬ ከወትሮ ለአባዬ ለምን አትነግረውም እያለች አርካ ትናገራለች። ልክ ነው የተናገርሽው፣ ይመስለኛል። ሶምሮ አባየን በደንብ ተንቀባክባው ነበረ፣ ለዛ ነው ቶሎ ያገገመው ብሎ ቻን ሲናገር፣ ሄክመትም ትደነግጣለች። ቤተሰቡ በሙሉ ይደነግጣል። አዎ እሷ እዚህ በነበረችበት ወቅት አባዬን በደንብ ተንቀባክባው ነበረ፣ ለዛ ነው የተሻለው። ምን እያልክ ነው ያለው ቻን ሶምሮ የምትባል ሴት እኮ ከዚህ በኋላ የለችም። ተባብለን ተነጋግረናል አይደለም እንዴ እያለች ህክመትም ትቆጣለች። ከዚህ በኋላ ወንድሜን ምንከባከበው እኔና እኔ ብቻ ነኝ አዎ ወንድሜ ምንም ነገር እንዳታስብ እንከባከባሉ አመሰግናለሁ እህቴ ደህና መሻችሁ ወይ ደህና ናችሁ እያለችም ቦታው ላይ ሲቪል ላይ ትደርሳለች ቦታው ላይ እንደደረሰች እጁን ከፍ እያደረገ ሳሚት ይናገራል መቼም በእጅሽ ቢሏ አላያዝሽም አይደለም። አደለም አሁን እንኳን ቢሏ ይዤ አደለም የመጣሁት እንደዛ ከሆነ ምግብ ይምጣልሽ እያለ ሳሚት ይናገራል አያስፈልገኝም ልበል አደለም የመጣሁት ሀርካም ትናገራለች ምግብ መብላት አፈልጊም በእጅሽም ቢሏ አላያዝሽም ስለዚህ እንደለመድሽው ሰው ለመውጋት አደለም የመጣሽው ማለት ነው አደለም ምን ልትሰሪ ታዲያ መጣሽ የመጣሁትማ አርካ ምላሽ ፈልጌ ነው፣ መልስ እፈልጋለሁ። አሁን እንግዲህ ሁላችንም ተረጋግተናል አይደለም። ስለዚህ ቁጭ ብዬ ብንነጋገር መልካም ነው ብዬ ነው የመጣሁት። ስለዚህ ቤተሰቤ ማን ነው የሚለውን ነገር ትመልሱልኛላችሁ። አጎቴ ሳሜት፣ ከፈለግ ከአንተ መጀመር ትችላለህ። በጣም ጥሩ ሲቪ ላይ እንታወቂያለሽ። እኔ በወቅቱ ከእናትሽ ጋር አልተነጋገርኩም፣ አላወራሁም ነበረ። ምንም ነገር አላውቅም ስለአንቺ ገባሽ። ስለዚህ ይህንን ምላሽ ልታገኝ የሚገባው ከእናትሽ ብቻ ነው ከእኔ አይደለም። ይቻት ከእናትሽ ከእሷ ነው ምላሽ የምታገኙ። እሷን ጠይቂያት። እኔ ምንም ነገር መነዛነዛ አሁን አልፈልግም። ራቴን በስነ ስርዓት መብላት እፈልጋለሁ። ስለምንም ነገር ማውራት አልፈልግም። ይህን ጉዳይ ዜጊው ሲቪ ላይ እያለች ህክመት ትናገራለች። ይውልሽ ህክመት እኔ ጥያቄ ጠየኩ፣ እየጠየኩትን ጥያቄ ግን የሰማሽ አይመስለኝም። እኔ የማልጅ ነኝ እያልኩ እየጠየኩሽ ነው፣ መልሽልኝ። ሰምቼሻለሁ፣ ሲቪ ላይ ሰምቼሻለሁ፣ ነገር ግን ልነግረሽ አልችልም አልነግርሽም ምን ታመጫለሽ? ሲቪ ላይ አልነግርሽም ወይስ የጀመርሽው ልትጨርሽ ነው? እኔም መግደል ነው ዓላማሽ? ምን ታመጫለሽ? አልነግርሽም። ይኸውልሽ ተመልከችኝ ህክመት፣ ተረጋግቼ ይኸውልሽ እየጠየቅኩሽ ነው ያለሁት። ባታበሳጭኝ ባታናድጅኝ ደስ ይለኛል። ምላሽ ስጭኝ እያልኩሽ ነው። ቤተሰቦቼ እነማን ናቸው? እኔ ደግሞ ምላሽ አልሰጥሽም እያልኩሽ ነው። አልሰማሽኝ? እስከምሞት ድረስ በፍጹም ምላሽ አልሰጥሽም። ይዛትም በዚህ መሀል ይገባል እባክሽ አክስቴ፣ ልጅቷ ብስጭት ነው ሁልጊዜ ብስጭት ላይ ነው ያለችው። ተናዳድ እንደሆነች ሁላችሁም ታውቃላችሁ። እባክሽ መልሱን ነገር ያበቃ። የዚህን ጊዜ ተናዶ ከተቀመጠበት ቻን ፍንጥር ብሎ ይነሳል። ምንድነው አንተ የምታወራው ቻን? እባክህ ልጅ፣ ልጅ እባክህ ተረጋጋ። ለቀቀኝ ብያለሁ አባዬ። ዞር በል ሊ ብያለሁ አባዬ። አገጩን ጥርቅም አድርጎ ቻን ይዘዋል። ወንድሜ፣ ኧረ እባክህ ትገልለዋለህ። ዞርበል ዞር በል ብያለሁ አባዬ። ለቀቀኝ ብያለሁ። ዞር በል ብያለሁ አባዬ። ማንም ሰው እንዳይነጋኝ አስጠንቅቄ አልነበረም እንዴ? ቀደም ብዬ ነገር ነበርም አፍከን አትክፈታል አልኩ። ወሞ ያንተ ብልግና ይበቃል ብያለሁ። ያንተ መጭማ ማድረግ ይበቃል ብያለሁ። አልነገርኩህም ወይ? ቦታህን ዕወቅ አላልኩህም ወይ? አንተም አትረባ ቦታዬን ካላወኩ ምን ልታደርገኝ ነው? እባክህ የማታ ከሆነ ቦታህን ምን እንደሚፈጠር ታውቃለህ። ከዚህ ቤት አባርርሃለሁ። እኔ አሁን እንድትባረር አድርጋለሁ፣ ከድርጅቱ ከሁሉም ነገር እንድትባርር ከዚህ ከተማ ራሱ እንድጠፋ ማድረግ ይችላል። ይገባሀል የምናገረው ነገር በህይወት ለመኖር ያውለ አርፈህ መቀመጥ ይኖርብሃል። ተረዳኝ። አትፈታተነኝ። ባትፈታተነኝ መልካም ነው። ይገባሃል? አንተ ልጅ የወንድሙ ገዳይ እንዳታስብለኝ፣ እገላሃለሁ። በእውነት እልሃለሁ እገላሃለሁ። አርፈህማ አትቀመጥ ከሆነ ትሞታለህ። እቻን ልጅ እባክህ፣ እንደዚህ መሆን አለብህ ቻን? ይበቃል አባዬ። እንደዚህ መናገር አንተ ከመቼ ጀምሮ ነው የጀመርከው? ቻን ይስማማኛል አልኩ አባዬ። ከዛሬ ጀምሮ እናገራለሁ። ምን ታመጣላችሁ? አዎ ከዛሬ ጀምሮ እንደዚህ ነው መሆነው። ይስማማኛል። እዚህ ቤት ውስጥ ሁሉም ሰው የፈለገውን ነገር እያደረገ ነበር የሚኖረው እንደ ልቡ። በቃ አዛዥ የለ፣ ታዛዥ። እናንተ ስትሆኑ ይስማማችኋል አይደለም። አሁን የተፈጠረውን ነገር ግን ተመልከቱ። ጸባይ የነበረውን ሰው፣ ዝምተኛውን ሰው ቻንን እንዴት እንዳደረጋችሁት። እኔን ተመልከቱኝ፣ አሳበዳችሁኝ እያልኳችሁ ነው። ተናገር። የማላቀውን ሰው እብድ አደረጋችሁኝ። በእናንተ ምክንያት እኔ እንደዚህ እንደሆን፣ እብድ እንደሆነ አደረጋችሁኝ። ከዚህ በኋላ ግን ማንም እየተጨማለቀ እንዲኖር አልፈቅድለትም። አብቅቷል። እዚህ ቤት ውስጥ ሁሉም ሰው ልኮን ሊያውቅ ይገባል። የሆነ ነገር እዚህ ቤት ውስጥ ከመፈጠሩ በፊት ከማድረጋችሁ በፊት እኔን ቻንን ሁላችሁም ትጠይቁኛላችሁ፣ ታስፈቅዱኛላችሁ። እኔ ሳላውቅ እዚህ ቤት ውስጥ አንድ ወፍ እንኳን አትበርም። ሽንት ቤት ራሱ መሄድ ከእኔ ፍቃድ ሊጠይቅ ይችላል። ወደፊት የኔን ቃል የሚያጥፍ ሰው ካለ ከዚህ ጀምሮ እኔ ከምለው ውጭ የሚያደርግ ሰው ካለ ዋጋውን ያገኛል፣ ብሎ ተናዶ ቻንም ጥሏቸው ይሄዳል። በሌላ በኩል ሜሊክ ማርገዟን ካወቀች በኋላ ግራ እንደገባትና እንደተጨነቀ ያስጨነቀች መኪና ውስጥ ሆና እየተጠባበቀች ነው። እንባዋ በጉንጯ ላይ ይፈሳል። በሌላ በኩል ቻን ተናዶ ከቤት እየወጣ ሹፌሩን መኪናውን ይዞ ይጠገባል። በመጨረሻም መኪናውን አስነስቶ ቻንም መጓዝ ይጀምራል። ሜሊክም ትከተለዋለች። በሌላ በኩል ኢዛት እንደተናደደ ከውጭ ባለበት የሚጠጣ ጆስ ይዛለት ኢስማም ትደርሳለች። በፊቷ ላይ ያለውን ጠባሳ ይመለከታል። ማነው እንደዚህ ያደረግሽ እያለ ይጠይቃታል። አክስቴ ናት ያደረገችሽ እያለም ሲጠይቅ ትናገራለች። እኔ የምልሽ መናገር የምፈልገው ነገር አለ። ለኔ ታውቂ ያለሽ የቻሮጌት በአንቺ ትቀናለች። ለዛ ነው ፊትሽ እንደዚህ ያደረገችው። በእኔ ትቀናለች እንዴ? በፍጹም ይሄ ነገር አይሆንም። ይኸውልህ፣ ይዛት በእኔ በምን ይቀናል ደግሞ? ሰራተኛ እኮ ነኝ እዚህ ቤት። ምክንያቱም አንቺ ቆንጆ ነሽ። ይሄ በቂ ምክንያት ይመስለኛል። ለማንኛውም እየመሸነው ነው። ይዛት መሄድ ይኖርብኛል። በኩሽና ውስጥ እየጠበቁ ነው። አንተም መሽቷል፣ ገብተመተኛት መተኛት ይኖርብሃል። አረፍበል አረፍ በል። ደህና ደር። በቃ ደህና ደሪ። በቃ አዎ። እንደዛ እየሮጥሽ እንጂ። ይስማ እስኪ እናያለን፣ ለምን ያክል ጊዜ እየሮጥሽ እንደምትቀጥ። በሌላ በኩል ሜሊክና ቻን ከፊትና ከኋላ እየተከታተ እየሄዱ ነው። ቻን በመጨረሻ በስፖኪዮ ማን እየተከተለው እንደሆነ እያየ ነው። ኖህ በድጋሚ የማትረባ ልጅ። አዎ ተከተለኝ ተከተለኝ፣ ልክ እንደባለፈው እኔን መደብደብ አልበቃህም አደለ? በድጋሚ ለመደብደብ መጣ ደግሞ፣ አሁን ተከተልከኝ። በመጨረሻም ተናዶ መኪናውን ቻን ያቆመዋል፣ ከመኪናውም ይወርዳል። ቻን እየተናደደ ምንድን ነው የምትፈልገው አንተ ልጅ፣ ንገረኝ። ከኔ ጋር ችግር ምንድን ነው አንተ ማትረብ እያለ ሽጉጡን ያቀባብላል። ነገር ግን መኪናው ውስጥ ያለችው ሜሊክ ብቻ ነበረች። እየደነገጠ ሽጉጡን ወደኋላ ያደርጋል። ምን ልታደርግ ነበር? ልተኩስብኝ ነበር? እንደዛ ነበር? ትችላለ አድርገዋ! ታዲያ ምንድን ነው የምጠብቀው? ይሄው ከፊት ለፊት ነኝ ያለሁት፣ ተኩስ። ሜሊክ ምንድን ነው የፈለግሽው ደግሞ አንቺ? እሺ ንገሪ፣ ለምንድን ነው የምትከተኝ ለመሆኑ? ባትናገር ይሻላል፣ ለምን እንደምትከተኝ እኔ ልንገርሽ። አዎ እቅድሽ አልተሳካልሽም። በአንቺ አጋጣሚዎች ከዚህ በኋላ ማመን ትቻለሁ አይደል? በወጥመድሽ ከዚህ በኋላ እንደማልወድቅ አውቀሻል። ስለዚህ በዚህ መልኩ ደግሞ መጣሽ። ገብቶኛል፣ ተረዳሁሽ። በእርግጥ ልክ ነሽ። አዎ ትክክል ነሽ ቻን ሜሊክ ይኸውልሽ፣ ምን ልታደርግን የመጣሹ ንገሪኝ። በመኪና ልገጭኝ ነው? ከዛ በኋላ በአጋጣሚ የተፈጠረ ነገር ምናምን ልትይ ነው? ማውራት አለብን ምናምን ልትይ ነው? እንዴት አድርገሽ ልታጠምጂ ነው ደግሞ? ድጋሚ ምን አይነት እቅድ ነው ደሞ አሁን ይዘሽ የመጣሹ? ምን አይነት ጨዋታ ደግሞ ይዘሽ መጣሽ? ሜሊክ አዲሱ ጨዋታሽን እስኪ ንገሪ። ጨዋታሽን ባውቀው መልካም ነው። አደለም? ቻን አሁንም የምታምነው እንደዛ ነው? ሁሉን ነገር አቅደን እንደዛ ያደረግን ይመስልሃል? በሙሉ ልብህ እንደዛ ነው የምታምነው? አሁንም ንገረኝ ቻን በእርግጥ እንደዛ አይደለም። የውልሽ እንደዛ አላስብም። እኔ ማሰብ ካቆንኩ ረጅም ጊዜ ሆኖኛል። ይገርምሻል፣ ያወቅኩት ነገር ግን ውሸታም እንደሆንሽ ብቻ ነው። ወንድምሽም፣ አንችም ውሸታም ናችሁ እያለ ሲናገር ሆዷ ውስጥ ያለውን ጽንስ በእጁ አዳበስ እያደረገ ታለቅሳለች። የእኛም ቤተሰብ ለመበጥበጥ ያደረጋችሁትን ነገር በሙሉ ገብቶኛል። እኔን እንደተጠቀምሽብኝ ሲቪል አይን እንደተጠቀመባት ልክ እንደ ቃቃ እንዳደረጋችሁን ተረድቻለሁ። ይገርምሻል፣ ሁሉ ነገር አውቅ ያለሁ። በእርግጥ ይሄ ነገር ትንሽ ረፈድ ብሎን የገባን አርፍደናል እውነታውን ግን አውቀ ነው አለ። አሁን ታውቃለች። አሁን የምትናገረው ነገር እያንዳንዱ ነገር ወደፊት የሚጸጽትህ ነው የሚሆነው። ትጸጸትበታለ፣ የተናገርከውን ነገር አሁን በጣም ትጸጸትበታለ። ታውቂያለሽ፣ እኔ ተጸጽቻለሁ በጣም ቆየ ከተጸጸጥኩ በጣም። አንቺን ስላፈቀርኩ ተጸጽቻለሁ። በአንቺ በፍቅር መጠመድ ተጸጽቻለሁ። በሁሉ ነገርሽ፣ በሁሉም ነገር ተሸናፊ በመሆን ተጸጽቼበታለሁ። አንቺ ታፈቅርኛለሽ ብዬ የሞኛ ሀሳብ በማሰቤ በሱ ሁሉ ተጸጽቻለሁ። እያለንበው በጉንጩ ላይ ይፈሳል። ነገር ግን ሁሉም ነገር አሁን አብቅቶለታል። ሜሊክ፣ እሺ ተናገሪ፣ እያዳመጥኩሽ ነው ለ ምንድን ነው የምትከተኝ እያልኩሽ ነው አላማሽ ምንድን ነው አዲሱ ጨዋታሽ ምንድን ነው ነገሪ ማወቅ እፈልጋለሁ አዲሱ ጨዋታሽ ነው ተናገሪ ከፊት ለፊት ቆሜያለሁ እንግዲህ ለማንኛውም ከዚህ በኋላ ምንም ነገር ብትናገሪ አላምንሽ ተመልሰሽ ወደ መጣሽበት ብትሄድ ይሻልሻል ብሎ ተናግሮ ጥሏት ሲራመድ ቻን ምንድን ነው እሽ ሜሊክ ንገሪ እያዳመጥኩሽ ነው ተናገሪ ተንፍሽ እያልኩሽ ነው እንግዲህ ምን መሰለ እኔ አንቺ ምን ዝም ብላ ከተመለከተችው በኋላ ታውቃለህ በጣም ስጠት ነው የሰራሁት ወደ አንተ ጋር በመምጣቴ ትልቅ ስተት ሰርቻለሁ። ራሴን ለማይረዳኝ ሰው ለመግለጽ በመሞከር የተሳስቻለሁ። ሁልጊዜም ተጠያቂ ውሸታም አድርጎ የሚመለከተኝን ሰው ላብራራ፣ ንጹህ መሆኔን ላብራራ መምጣቴ ስተት ነበረ። አዎ ስተቱ ይሄ ነው። ምንድነው የምታወሪው ሜሊክ? ሌላ ውሸት አላገኘሽም ማለት ነው። እኔ ከዚህ በኋላ መቼም ቢሆን አላምንሽም። ይኸውልሽ እነዛ ጊዜያቶች አልፈዋል፣ ጅል የሆንኩበት ዘመን። ልክ ነው የተናገርከው፣ እነዛ ጊዜያቶች አልፈዋል። አዎ ብላተና አዳ በመጨረሻ ወደ መኪናዋ ትገባለች፣ እሱንም ጥላው ትሄዳለች። ቻን በጉንጩ ላይ እንባው ይፈሳል። ውድና የተከበራቸው ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናው አዲስ ሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን በየቀኑ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ነውላችሁ።